ቅዱስ ጳውሎስ ለመንፈስ ቅዱስ ልጁ ለጢሞቴዎስ ሁለተኛ ጢሞቴዎስ ምዕራፍ ስድስት ቁጥር አስራ አንድ ላይ በብዙ ምስክሮች ፊት የተጠራህለትን ሃይማኖትን ያዝ የግዘላለምን ሕይወት ያዝ ብሎ ይለዋልና ብዙ ምስክሮች አላቸው። ሰማያዊያን ቅዱሳን መላእክትን ነው። ይህ ካለመኖር ወደ መኖር የመጣው ሰው ልጅ ሳይስት በፊት ወይም ክፉ ነገር ሳይከሰትበት በፊት የክፉ ነገር ክስተቷ በመላእክት ዘንድ ነው። በአርምሞ ከፈጠራቸው ቅዱሳን መላእክት መካከል ለአለቅነት፣ ለመሪነት የተመረጠው ታላቅነቱ፣ ገናንነቱ፣ ልዕልናው ነው ለዘላለም የውርደት ምክንያት የሆነው የቀደመ ስሙ የክብር ስሙ ሳጥናኤል፣ አሁን ዲያብሎስ፣ ሰይጣን የምንለው ለዚህ ፍጥረት አለቅነት ተሰጥቶት ነበረ ልዕልና ተሰጦት ነበረ። ከፍጥረታት ሁሉ በላይና መሪ አስተዳዳሪ ሆኖ ነበር የተሾመው። ይህን ክብሩን ይህ ልዕልናውን በሶስት ትልልቅ ኃጢአቶች አጎሰቆለው። በቅንአት በትዕቢት፣ በሐሰት ተመትቶ ከእግዚአብሔር መንግሥት ከቅዱሳን መላእክት ኅብረት ከየትኛውም የተቀደሰ የእግዚአብሔር መንግሥት አባልና አካል ጋር ላይስማማ ላይታረቅ በምንም ምክንያት የትም በማንኛውም ሰዓት ላይገናኝ ተጣልቶ ተጥሎ ቀረ ማለት ነው። በዚያን ጊዜ በእነዚህ የመጀመሪያዎቹ ሶስት ኃጢአቶች በቅንአት በትዕቢት፣ በሐሰት መለያየት ተፈጠረች። ይህች መለያየት በፍጥረትና በፈጣሪ መካከል፣ በፈጥረታት በቅዱሳን መላእክት መካከል ተከሰተች ማለት ነው። ይህ የኃጢአት ጅማሮ ወይም የኃጢአት ኤግዚስተንስ ኦፍ ኢቭል የክፉ ነገር ክስተት የኃጢአት ክስተት እንላታለን። ይህችን ክስተት እንግዲህ ፈጣሪም ፍጥረትም አልፈጠሩም። ፈጣሪ ክፉ ነገርን አልፈጠረም። ሰይጣንንም እንዲህ እንዲከፋ አድርጎ አልፈጠረውም። አለቃ እንዲሆን፣ ልዑል እንዲሆን ነበረ። በሱ ትዕቢት፣ በሱ ቅናት፣ በሱ ሐሰተኝነት ክፋት ተከሰተች ነው የምንለው። ክፋት ተከሰተች። ይህቺ ጥንተ ክስተቷ እንዲህ የሆነች ኃጢአት ወይም መለያየት ወደ ሰው ልጆች እንዴት ተጋባች? እንዴት ከሰይጣን ወደ ሰው ልጆች እንዴት መጣች ስንል አባታችን አዳም እናታችን ሔዋን በገነት ከኖሩባት ከተፈጠሩባት ጊዜ ጀምሮ ለፍጥረታት ሁሉ ቅድም እንደተናገርነው የፍጥረታት ሁሉ መሪዎች ነበሩ፣ ጌቶች ነበሩ። የጸጋ አማልክት ይባላሉ። ይህንን የጸጋ ጌትነታቸውን፣ ልጅነታቸውን፣ ክብራቸውን አልዕልናቸውን በእግዚአብሔር መንግስት ከቅዱሳን መላእክት ጋር አብረው በመሆን ፍጥረትን ሁሉ በማስተዳደር ስርዓት በመምራት ስርዓት ሳሉ ጠላት ቀናባቸው። አስቀድሞ በፈጣሪው የቀና በዚህ ደዌው አሁንም አዳምና ሔዋን ሊመታቸው ዘንድ ወደ ገነት በስጋ ከይሲ ተሰውሮ ገባ። አዳምን ሊያስት ሞከረ አልቻለም። ሔዋንን ሞከረ ግን እዚህ ላይ በደንብ ምንድነው የእርሻ አቅም ቅቡ ይላታል። ሊቃውንት መጻሕፍት እንዲህ ይሏታል፣ ተመሳሽታ ስራ ፈታ አገኛት ይላል። እና ንግሥተ ሰማይ ወምድር፣ የሰማይና የምድር ንግስት ሆይ ሰላም ላይ ሰላም ላንቺ ይሆን አላት። እኔ የምድራዊያን ብቻ መስሎኛል ለካ የሰማይ ንግስት ነኝ አለች። በዚያው አስገባና ኑሮ እንዴት ነው አላት። እንግዲህ ያው አለን ሁሉ ነገር ሙሉ ነው፣ የጎደለን ነገር የለም። እግዚአብሔር አንዲት ዕፀ በለስን ካልሆነ በቀር ሁሉንም ፈቅዶልናል አለች። አይ ይህን እኮ አትብሉ ያላችሁ ሌላ ጌትነት፣ ሌላ አምላክነት ስላለ ነው፣ ወደዚያ እንዳታድጉ ነው። ሕገ ዕፀ በለስን አፍርሰው በሉ ሻሩም። በዚህ ምክንያት ክፋት ወይም ኃጢአት የምንላት ተከሰተች ማለት ነው። እግዚአብሔርም ይህን ሲናገር ወኮን አዳም ከመአሃዱ እምኔነ አዳም ከእኛ እንደ አንዱ ሆነ አሉ ማለት ይሄ ወደፊት አካላዊ ቃል ወልደ እግዚአብሔር ወልደ ማርያም ስግው ቃል አማኑኤል እንዲሆን ትንቢት መናገር ነው ይላሉ ሊቃውንቱ። ይህ የቅድስ ሥላሴ የትንቢት ሀሳብ ነው ወደፊት አካላዊ ቃል ሥጋን ሲለብስ ሥጋ አምላክ ስለመሆኑ ተናግረዋል። በሕገ ዕፀ በለስ መፍረስ ምክንያት የወደቀውን አዳምን ለማዳን አካላዊ ቃል ወደ ዓለም ይመጣል የሚለውን ለማስቀመጥ ነው ይላሉ። መልካም። በዚያን ጊዜ አዳምና ሔዋን ሕገ ዕፀ በለስን አፍርሰው ከእግዚአብሔር ሲጣሉ ለ5500 ዘመን የተፈረደባቸውን ፍርድ ይፈጽሙ ዘንድ ከገነት ወደ ምድር ተሰደዱ። በዚያን ሰዓት ክፉ ነገር ታወቀች። ክፉ ነገርን ታውቃለህ፣ ክፉና በጎን ታውቃለህ ተብሎ ነበረ። በጎ ብቻ ነበር አዳም የሚያውቀው ሔዋን የምታውቀው። ነገር ግን ሕገ ጸበለስን ሲያፈርሱ አዳምና ሔዋን ክፉን ማወቅ ጀመሩ። ክፋትን አወቁ። ኤግዚስተንስ ኦፍ ኢቭል ወይም የክፉ ነገር ክስተት በሰው ልጆች ታሪክ ይህን ይመስላል። በመላእክት አየን፣ በሰው ልጆች ታሪክ አየን። ኋላም ወደ ምድር በተመሳሳይ ኃጢአት በቅንአት ምክንያት ቃየን ወንድሙ አቤል ላይ በሰማይ እኔ ብቻ መሥዋዕት አቅራቢ በአምላክ ዘንድ ብቸኛ ተወዳጅ መሆን አለብኝ። በአዳም በሔዋን ዘንድ በእናት በአባታችንም ዘንድ ብቸኛ ተወዳጅ ልጅ እኔ ብቻ መሆን አለብኝ። የቃየን እኔም የአቤልም መንትያ የሁለት ሚስቶች ባለቤት መሆን አለብኝ የምድር ፍሬያትም የበጎችም ባለቤት እኔ ሆን አለብኝ። ስለዚህ ይህ አቤል የሚባለው ፍጥረት ከእኔ ፊት መወገድ አለበታለን በዚህ ሐሳብ ሳለን እንግዲህ ጠላቱ የመግደልን ድንጋይን የማንሳት ወንድም ላይ የመጫንን ሥርዓት ያስተማረው እና በዚህ መንገድ ከሁሉም እቅዶቹ ሳይሆን የቀረው ማለት ነው። እንግዲህ ኃጢአት እንደዚህ ነው አጀማመሩ ያ ፔሪዶ ኦፍ ኢኖሰንስ የቅድስናው ዘመን ተዋርጦ አሁን የክፋት ዘመን ኢቪል ኤግዚስት ያደረገበት ክፉ የተከሰተበት ዘመንን ታሪክ ነው ያየ ነው። እንግዲህ ኃጢአት ወደ ዓለም መጣ እንዲህ ቀስ ብሎ ማለት ነው ከሔዋን ወደ አዳም፣ ከአዳም ወደ ስጋ ልጁ ወደ ቃየን፣ ከቃየን ወደ ዓለም ቃየናውያን እንዲህ እያለች ውሉደ ቃየን አዋልደ ቃየን በምድር ላይ ኃጢአትን ሲሰሩ ይኖራሉ ማለት ነው። መልካም የኃጢአትን ታሪክ እንዲህ ካልን ኃጢአት ጉዳቷ ምንድን ነው የሚለውን በዝርዝር እንመለከታለን። ኃጢአት ወደ ሰው ልጆች ከመጣበት ጀምሮ በዓለም ላይ ያደረሳቸውን ጉዳቶችን በዝርዝር ለመመልከት አዳምንና እኛን በአንጻር እያስተያየን ማየቱ ተገቢ ነው። የኃጢአትን ታሪክ ከጅምሩ እንዲህ ካየን ኃጢአት ማለት ምን ማለት ነው የሚለውን ቃል በግልጽ ማስቀመጥ ተገቢ ነው። ኃጢአት የሚለው ቃል ሀጣ ከሚል ግእዝ ግስ የተገኘ ሲሆን ይኸውም ወደ አማርኛ ሲመለስ ማጣት ማለት ነው። ምንድን ነው ማጣት ሲባል? የሰው ልጅ በክፉ ነቃ ሀሌዎ፣ ቁርጥ ሀሌዎ፣ ነቢብ እና ገቢር በእነዚህ አራት ክፉ የማሰብ ክፉ የመናገር የመስራት መንገዶች ከእግዚአብሔር ጋራ መለያየት፣ እግዚአብሔር ከኛ ጋር እንዲኖሩ እኛ ከነሱ ጋር እንድንኖር ከመለኮታዊ ምገባ ጠብቆት አድህኖት መሪነት ቀጥሎ የተሾሙልን የታመኑልን የሚጠብቁን ቅዱሳን መላእክትን ማጣት፣ በመቀጠል እግዚአብሔርን የምንመስልበትን ሰባቱን ባሕርያት ማጣት ማጎስቆል በመቀጠል ለአንክሮተና ተዘክሮተ እግዚአብሔር ለምግበ ሥጋ ለምግበ ነፍስ ለመማሪያ ለመመራመሪያ የሆኑን ዘንድ ከተፈጠሩልን ከሚጠቅሙን ፍጥረታት ሁሉ ጋር መለያየት፣ መጣላት በእነሱ ላይም የተሾምነውን ሹመትና የልጅነት ስልጣን ጌትነትን ሁሉ የጸጋ አምላክነትን ሁሉ ማጣት፣ ክብር ልዕልናችንን ሁሉ ማዋረድ በዚህም የጠላታችን የአሳሻችን ለዘላለም ወደ ሞት ዓለም ለሚስበን ጠላታችን ተላልፎ መሰጠት። እነዚህ ሁሉ ኃጢአት የሚል ትርጉም ይስማማቸዋል፣ ወይም ኃጢአት በሚል ቃል እንጠራቸዋለን። ማጣት ማለት ነው። ኃጢአትን እንዲህ ከተረጎምን ኃጢአትን እንዲህ ከተረጎምን ኃጢአት በሰው ልጆች ላይ ያደርሰውን የሚያደርሰውን ጉዳት በዝርዝር መመልከቱ ተገቢ ነው። ይሄንንም ለመመልከት በዓለም ዙሪያ የሚገኘውን የሰው ልጆችን ኃጢአትና የአዳምን ኃጢአት እንዲሁም ደግሞ በአዳም ላይ የደረሱትን የኃጢአት ውጤቶችንና በዓለም ላይ በሰው ልጆች ሁሉ ላይ የደረሰውን ሊደርስም የሚችለውን የኃጢአት ውጤት በመዘርዘር ማየቱ ተገቢ ነው። መልካም አዳም ላይ በህገ ጸበለስ መፍረስ ምክንያት እግዚአብሔርን ሕግ ሲያፈርስ የመጣበት አደጋ የመጣበት መከራ አለ። ይሄውም እግዚአብሔርን ማጣት፣ እግዚአብሔር አራያና ምሳሌ የሆነባቸውን ሰባቱን ባሕርያት ማጣት ወይም ማጎስቆል ግብሩና ስሙ የሰይጣን አገልጋይ የሰይጣን ባሪያ ወንድ አገልጋይ፣ ሴት አገልጋይ ሆኖ መሰየም፣ ግብሩም እንደ ሰይጣን ያለ ግብር መሆን ከእግዚአብሔር አገልግሎት ወደ ሰይጣን አገልግሎት መሸጋገር፣ ይህን አደጋ መጥቶበታል። በመቀጠል ቅዱሳን መላእክትን አብረውት የሚያመሰግኑ ቅዱሳን መላእክትን፣ ዘመዶችን፣ ቤተሰቦችን አጥቷል። በመቀጠል ቅድም ካልናቸው አዳም ከሰለጠነባቸው ከሚገዛቸው እግዚአብሔር በጸጋ ካስገዛለት ፍጥረታት ሁሉ ጋር ተጣልቶ እነሱም የሚያስፈሩት የሚያስደነግጡት ሆነዋል። ይህ ሁሉ የኃጢአት ውጤት ነው። በዚህ ሳያበቃ አዳም ለጠላቱ ተላልፎ ተሰጥቶ የጠላቱ ወንድና ሴት አገልጋይ ባሪያ ሆኖ ለ5500 ዘመን ተፈርዶበታል። በምድር 930ውን በሲኦል ደግሞ አምስት ሺህ አራት መቶ ሰባውን ዓመት በሲኦል ኖሯል። እነዚህን መከራዎችና ስቃዮች የአምስት ሺህ አምስት መቶ ዘመን እስር አመጣበት። ምን ኃጢአት! በአዳም ላይ የኃጢአት ውጤቱ እንዲህ ከሆነ በእያንዳንዱ የሰው ልጆች ላይ ኃጢአት የሚያደርሰው አደጋ ጉዳት ምን ምን ሊሆን ይችላል? ልክ እንደ አዳም ነው የሚብራራው፣ እንደ አዳም ህይወት ነው ጉዳታችን በዝርዝር ሊቀመጥ የሚገባው። ሰው ኃጢአት ሲሰራ በእግዚአብሔር መንግስት የሚያጣቸው ብዙ ነገሮች አሉ። ከነዚህ መካከል በመለኮታዊ፣ በመላእካዊ በቅዱሳን ጥበቃ መግቦት፣ አድኅኖት፣ መሪነት ላይለየው ቃል የገባለት እግዚአብሔር በሰው ኃጢአት ምክንያት ከሰው ይርቃል። ሰው ከእግዚአብሔር ይለያል ማለት ነው። የሚጠብቀው ሞት ይሆናል። የሞት ጋሻ ጃግሬዎች ሰይጣናት እንደፈለጋቸው ያንገላቱታል ማለት ነው። በዚህ ውስጥ እግዚአብሔርን የሚመስልባቸውን ሰባቱን ባሕርያት ያጎሰቁላቸዋል። እንግዲህ ነፋስነት፣ ረቂቅነት አለ ነፋስነት ፈራጅነት፣ ፈራጅነቱን ጌትነቱን ረቂቅነቱን ያጣል ማለት ነው። ሞተ አእምሮ ሞተ ልቡና ይነግስበታል በሰው ልጅ ላይ። ይሄ የኃጢአት ውጤት ነው። እሳትነት፣ ከሃሊነት መለኮታዊ ባሕሪ ኃይሉ ይጠፋበታል በኃጢአት ምክንያት። የሰው ልጆች መንፈሳዊ አቅማቸው ልምሾ ይሆናል። አሁን በያንዳንዳችን ሰብእና በያለንበት የሰው ልጆች ሥርዓተ ማኅበር የምናየው ነገር ነው። ሰው በኃጢአት እየገነነ ሲሄድ እየጎለበተ ሲሄድ መንፈሳዊ አቅሙ ከሃሊነቱ ይጠፋል ማለት ነው። እግዚአብሔር የሚመስልበት ባሕርያቱ ይጎሰቁላሉ። በመቀጠል ውሃ ነው። የውሃ ባሕሪ ውሃ ሲጠጡት ያረካል፣ ቢታጠቡበት ያጸዳል፣ በረሃውን ያረሰርሳል፣ የደረቀውን ያለመልማል ሀምል ጽጌ ፍሬ እንዲሰጥ ያደርጋል ዕጽዋትን አለም ልሞ በቅጠል በአበባ በፍሬ እንዲጎበኙ ያደርጋቸዋል እግዚአብሔርም ከባሕሪው መሐሪ ይቅርባይ በኃጢአት የደረቁትን የሚያለመልም የሚያጸድቅ ነው። የሰው ልጆችንም በመሐሪነቱ አምሳል ፈጥሯቸዋል። በስጋ በነፍስ መሐሪያን እንዲሆኑ ይቅርባዮች፣ ይቅርታ ጠያቂዎች እንዲሆኑ በእውነተኛ ትምህርት ሰውን ከስህተት መንገድ የሚመልሱ የሚመክሩ የሚያስተምሩ ለሰው ትክክለኛ ቢጠጣ እውቀታቸው ህይወታቸው ቢጠጣ ቢመገቡ ቢታጠቡባቸው የሚያጸዱ የሚቀድሱ ናቸው የሰው ልጆች ስለዚህ እንዲህ ያለ ግብር ከመስራት እንዲህ ያለ ባህሪያትን ከመግለጽ ይርቃሉ ማለት ነው። ይሄ የኃጢአት ውጤት ነው። በመጨረሻ ያው መሬት ነው። መሬት እንግዲህ ኤልሻዳይ እግዚአብሔር ኤልሻዳይነቱ ባሕሪ አምሳል ናት። ሰውም ቻይ ነው፣ አዋቂ ነው። መሬት የማትችለው ነገር የለም፣ ሰውም የማይችለው ነገር የለም። በአጠቃላይ አራቱ ባህርያት፣ ሦስቱም ባህርያተ ነብስ ይጎሰቁላሉ። እግዚአብሔርን መምሰል፣ እግዚአብሔር አራያ መሆን ይታጣል ማለት ነው።